ዳንልናኦሪ ጃብ ባንክ ዳት ጂሲ ዳት ሲኤ ብላችሁ ሰርች አድርጉና ከዛ ጃብ ባንክ የሚለውን ክፈቱ። ካናዳ በጣም ብዙ ሰው ነው የምትፈልገው። በስራ መሄድ ትችላላችሁ። የተለያዩ ስራ አለ፣ በጣም ብዙ ስራ አለ እና ለምሳሌ ጃብ ባንክ ውስጥ ስትገቡ ፎሬን ካንዲዴትስ ፍሮም አውትሳይድ ካናዳ የሚለውን ሰርች፣ እሱን ትከፍታላችሁ፣ ክሊክ ታደርጉታላችሁ ማለት ነው። ምክንያቱም እናንተ ወይ ከኢትዮጵያ ሊሆን ይችላል፣ ወይ ከዩሮፕ ሊሆን ይችላል፣ ወይ ከዱባይ ሊሆን ይችላል። ካላችሁበት ቦታ ነው አፕላይ የምታደርጉት ስለሆነ አውትሳይድ ኦፍ ካናዳ ስለሆነ እሱን ስሌክ ታደርጋላችሁ እና ያልተማረ ሰውም የተማረ ሰውም ሹፌር፣ ወጥ ቤት የሚሰሩ ሰዎች፣ ጥፍር የሚሰሩ ሰዎች ብዙ ስራ ነበር ሳይ ነበረው። ልጆች የሚጠብቁ ዴኬር ምናምን ኢቨን አይቲ ተማሪዎች ረ እንዳያመልጣችሁ። የእውነት ቶሎ ብላችሁ ድሉን ተጠቀሙበት። ይኸው እያሳያዋችሁ ነው። ስቴፑን ተከተሉ እሺ። በጣም ነው የሚያስቸግረው ግን አሮ ነው ምን ማድረግ እንዳለብኝ ከሰራ ሰራ አስተየው፣ ካልሆነ ግን እንደገና ዩቲዩብ ከፍታለሁ። እና ለማንኛውም አሁን ይሄኛው አለ አይደለ? ክቡ ነገር ጥቁር ክብ ነገር ሚንስ ዩ ካን አፕላይ፣ ምን ማለት ነው አፕላይ ማረግ ችላችሁ አውትሳይድ ኦፍ ካንትሪ ማለት ነው። ይሄ ቀይ ነገር ደግሞ ካለ ስቶፕ ሳይን የሚመስለው ደግሞ ከእናት አፕላይ አፕላይ ማድረግ አትችሉም ማለት ነው። እና በሁል ጊዜ ቀይ ካለ እሱን ትታችሁ ሌላ ቀይ የሌለውን ነገር ነው አፕላይ የምታደርጉት ማለት ነው። አሳያችኋለው የሚያስፈልጋችሁ ስማችሁ፣ የት እንደምትኖሩ የስራ ኤክስፒሪየንሳችሁ ምናምን አለፈ ሬዚሜያችሁ ላይ የምትጠቅሱት ማለት ነው። እና ሬዚሜ እንዴት ማዘጋጀት እንዳለባችሁ ማታውቁ ከሆነ እሱንም አሳይኝ ካላችሁኝ አሳያችኋለሁ። ሜ ቢ ዩቲዩብ ከፍት ይሆናል አሉን ነው ከ እዚህ ጋር በየአጫጭር ነው በጣም ይከብዳል። አሁን ለምሳሌ ዴንታል ሰርጅኖች አፕላይ ማድረግ ትችላላችሁ። ትራክ ትራንስፖርት እነኚህ መኪና የሚጭኑ ትልልቅ መኪና የሚነዱ ሰዎች ሹፌሮች ትችላላችሁ። በሰአት ሀያ ስድስት ከሀምሳ ዶላር ነው የሚከፍሉት። አርባ ሰአት በሳምንት መስራት ትችላላችሁ። ሶስት ሰው ነው የሚቀጥሩት ለጊዜው፣ በየጊዜው አዳዲስ እንትን ነው የሚፈልገው እና የትምህርት እንትን ምንም አያስፈልግም። ዲግሪ አያስፈልግም። ዲፕሎማ አያስፈልግም። ምንም ሰርተኬት አያስፈልጋችሁም። ኤክስፒሪየንስ ኤክስፒሪንስ ባይኖራችሁም እኛ ትሬን እናረጋችኋለን ነው የሚሉት። ስለዚህ እድሉን ተጠቀሙበት። እንቅልፌ መጥቷል። ብስማ ይቅርታ። በማ በጣም አራቴ ነው ስንቴ ነው አምስተኛ ነው አሁን ስፖስት ማለት ነው። እና ብተኛ ሳሁን ጠዋት በሞከርስ ብስማ ኤኒዌይ፣ እድሉ ቶሎ አፕላይ እንድታደረጉ ብዬ ነው ይሄንን አይታችሁ ና ኤኒዌይ። እሺ እኔ እንቅልፌን ሳክሪፋይ ባረግም ችግር የለውም። ይሄን ይመስላል አያቸው አሁን እዚህ ጋር ክብ ነገር ጥቁሩ አለ አይደለ? ይሄ ማለት ኢንተርናሽናል የሆናችሁ ሰዎችም አፕላይ ማድረግ ትችላላችሁ ማለት ነው ከካናዳ ውጭ የሆናችሁ ሰዎችም አፕላይ ማድረግ ትችላላችሁ ማለት ነው ስለዚህ ትራክ ድራይቨሮች ኢትዮጵያ ያላችሁ በእርግጥ ሶ ነው የሚፈልገው ግን በየጊዜው ግን ቼክ ማድረግ ትችላላችሁ እናንተ ምን ምን አዲስ ስራ አለ ምናም በየቀኑ ነው ፖስት የሚያደርጉት ና እሱን ቼክ አድርጉት ረስታ እና መላክ ከፈለጋችሁ ደግሞ ኢሜይል የምትለዋለች አይደለም ኢሜላቸውን አስቀምጠዋል። በለነሱ ኮንታክት ታደርጋላችሁ ማለት ነው። ግን ብዙ ጊዜ እንዲመልሱላችሁ ሲቪ በደንብ አድርጋችሁ ሬዚሜያችሁን በደንብ አድርጋችሁ መጻፍ አለባችሁ እና እሱ እሱን እንዴት መጻፍ እንዳለባችሁ አሳያችኋለሁ፣ እንግዲህ ከሰራልኝ ማለት ነው። እና ይህን ይመስላል። ሌላም አይነት ስራ አሳያቸው፣ ለምሳሌ ወጥ ቤት እነኚህ ጽዳት ምናምን መስራት ጽዳት ላይ መስራት ከፈለጋችሁ እንደገና ደግሞ ምን ነበር ሌላው ብቻ፣ አይቲ የተማራችሁም የተለያየ በቃ ፐርቼዘሮች ረ ብዙ ስራ ነው ያለው። ጋይስ ይሄንን አላቅም ነበር የምር። አሁን እኮ ቲክቶክ ላይ አፍሪካኖች በቃ ሼር ሼር ሲያደርጉ አይቼ ህም ብዬ እኔም እንዴ ለምን ይቅርብኝ ሀገሬ ልጆች ይጠቀሙበት ብዬ ነው። ተጠቀሙበት የምር እና ኮንስትራክሽን ሄልፐር የሚባል አለ አሁን ለምሳሌ እነ ግንበኛ አሉ አይደለ ኢትዮጵያ አናጺ ነው ምንድ አናጺ አሮን ነው እንደሚባሉ እነሱ አሁን ሀያ ስድስት ከሀምሳ ዶላር ነው በሰአት የሚከፍሏቸው ሰላሳ ሰአት ነው በሳምንት የምሰሩት አምስት ሰው ነው የሚፈልጉት በዚህ ዙሪያ ማለት ነው በዚህ አሁን በአሁን ላይ እና ዲግሪ አይፈልግም ምንም አይፈልግም ኤክስፒሪየንስም ባይኖራችሁ ትሬን እናረጋችኋለን ነው የሚሉት እና ያው አንሎድ ሎድ ማድረግ አለባችሁ ማለት መጫን ማውረድ ምናምን ነገር አለው። ያው ታውቁት አላችሁ እናንተ ምንም እንደሚሰራ እና እናንተ ም እንዳያመልጣችሁ፣ ተጠቀሙበት እድሉን እና አብቱ እስከ አስራ ሶስት ኪሎ ግራም መሸከም አለባችሁ ማለት ክብደት አለው ምናምን ይላል። እነኝህም ኢንተርናሽናል አፕላይ ማድረግ ትችላላችሁ። አያችሁ ሀውቱ አፕላይ ባይ ኢሜይል በኢሜይል ነው አፕላይ የምታደረጉት። ከቨር ሌተር ያስፈልጋቸዋል እና ኢሜይላቸው ይሄ ነው። በእሱ ኢሜይል ትልኩላቸዋላቸው። ኤኒዌይ አሮን ነው። እስቲ ቲክቶክ ላይ ራሱ አፕሎድ ማድረግ ልቻ አልቻ ራሱ አላቅም። ይሄን ሁሉ ለፍልፌ ስንተኛ ይግ ነው። እና ብቻ የተለያየ ስራ አለ፣ ቼክ አድርጉ። ቴክኒካል ሰፖርት ሱፐርቫይዘር አለ፣ አድሚኒስትሬቲቭ አሲስታንት አለ፣ ኩክ እነኛውን ኩክ የሚያደርጉት? በሰዓት ከ15 እስከ 17 ዶላር ነው የሚከፈላቸው። ከ35 እስከ 40 ፐር ዊክ አንድ ሰው ነው የሚፈልጉት። ግን ሌላም ቀን ስለሚያወጡ እናንተ ምን አገባችሁ። ሀይ ስኩል ዲፕሎማ ሀይ ስኩል የጨረሰ ሰው ነው የሚፈልጉት። ከሰባት እስከ አንድ አመት ኤክስፒሪየንስ ያላችሁ። የስራ ቦታ ሬስቶራንት፣ ምግብ ቤት ነው። ለማንኛውም እናንተ ማለት ማንም ሰው ከኢትዮጵያ ምግብ ማብሰል የማይችል ሰው አለ እንዴ? ስለዚህ ትችላላችሁ። ኳሊፋይ ታደረጋላችሁ። ግን ትንሽ ቅር ያለኝ የዚህኛው ክሬዴንሻል ያስፈልጋል። ምን አይነት ሰርቲፊኬት? ሰርቲፊኬት ኦር ላይሰንስ ኦር ሜምበርሺፕ ኦር ኮርስ ፉድ ሴፍቲ ሰርቲፊኬት፣ የሆነ ሰርቲፊኬት ያስፈልጋቸዋል። ና ይህንን ተውት። ሌላ አይነት የምግብ እንትን አለ። ና ይህንን እንትተን፣ ሌላም አይነት ሰርቲፊኬት የማይፈልጉ አይነት ስራዎች ይመጣሉ። ና በሌላ ጊዜ ቼክ አድርጉት። እና አያቸው አውትሳይድ ኦፍ ካናዳ ያላቸው ሰዎች፣ አሁን ኢትዮጵያ ያላቸው ሰዎችም አፕላይ ማድረግ ትችላላችሁ ማለት ነው። እና ይህን ይመስላል ለአንዴና ለመጨረሻ ነው ግን፣ ከሰራ ሰራ፣ ካልሆነ ግን እኔ ተኛለሁ ከይቅርታ ጋር። ዩቲብ ክሬት አድርጌ ዩቲብ ላይ ነው አፕሎድ ማረግላችሁ። ኪችን ሄልፐር አሁን ኪችን ሄልፐርም አለ ኪችን ውስጥ የሚያገዛችሁ ሰው እንዴ! በሰአት ሀያ አንድ ዶላር ነው የሚከፍሉት። አርባ እንዴ! ለምን ሶስት ሰው ነው የሚፈልጉት። ዋው ይህም ሀይ ስኩል ዲፕሎማ ነው የሚፈልገው። ኤክስፒሪያንስ እንደዛ እንደውም ይሄ ደግሞ ደስ የሚለው ሰርቲፊኬት አያስፈልገውም ጭራሽ። ብር ክፍያው ራሱ የከፍ ያለ ነው። ይሄንንም አፕ ላይ አድርጉ። ይሄ ቆንጆ ነው፣ ብሩ ራሱ አሪፍ ነው። እና ይሄን ይሄን ይመስላል። የተለያዩ ስራዎች ናቸው። ብቻ በደንብ ሌላ ጊዜ ያሳያቸዋለው። እኔም ፍሮንት ኢን ዴቨሎፐር አይቲ ተማሪዎች፣ እናንተም ሬስቶራንት ሱፐርቫይዘር ኦ ጽዳት ላይ መስራት ለምትፈልጉ ሰዎች በሰዓት አስራ ሰባት ዶላር ነው የሚከፍሉት። ከ ሰላሳ አምስት እስከ አርባ ሰዓት በሳምንት መስራት ትችላላቸው። አንድ ሰው ለጊዜ አንድ ሰው የሚፈልጉት ሌላ ቀን ተመልሶ ሊያወጡ ትችላሉ። ስፖርት ጂም ቤት ምናምን ነው እንትን መሬት ማጽዳት ኦር ፈርኒቸር ነኝ ብረት ምናምን ያነሱ ያለው አደለ እነሱ እነሱን ማጸዳዳት ፈርኒቸሮቹን፣ አሮነ ሶፋ ምናምን ካለ ጠረጴዛም ያለውን ፈርኒቸር በጠቅላላ ሱንሱን ታጸዳላችሁ፣ አቧራ እንዳይኖረው ምናምን። እንደዛ እንደዛ ነው መሬቱን መስታወት ምናምን ካለው እሱ እሱን ማጽዳት ነው፣ ያው ጽዳት ስለሆነ እና ይሄን ይመስላል። ጥያቄ ካላችሁ በደንብ ማወቅ የምትፈልጉ ነገር ካለ ኮሜንት ላይ ጻፉልኝ። ይሄን ይመስላል። እኔም ደከመኝ፣ ልተኛ። ያ እንግዲህ ለእናንተ ብዬ ኮ ቁጭ ብዬ አደርጉኝ ባይ